ሰላም ጤና ፍቅር በያላችሁበት ይድረሳችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን ብትሰሟቸው እናንተን ይመጥናሉ ብለን ያሰብናቸውን መረጃዎች ይዘን መተናል መረጃው ለብዙዎች እንዲዳረስ ቪዲዮን ላይክ በማድረግ ማየት እንድትጀምሩ እያሳሰብን በቅድሚያ አርእስተ ዜና ስድስተኛ ቀኑን በያዘው ዘመቻ አርበኛ አደም አሊ ወይም አባናደው በተለያዩ ግንባሮች እንደቀጠለ ሲሆን የፋኖ ኃይሎች የአገዛዙን የጦር ካምፕ እየያዙና እየደመሰሱ ነው ዝርዝር የግንባር ዘገባ አለን በሰሜን አማራ ቀጠና ሰሜን ብርቅዬ ክፍለ ጦር ጠላትን በመደምሰስ በርካታ ምርኮ መሰብሰቡ ለጸ በምዕራብ አማራ ቀጠና በፍኖተ ሰላም ዙሪያ ትንቅንቅ ሲደረግ ውሏል። እንመለከተዋለን። መንግስታዊ ሽብር በአዲሱ ዓመት ሊገታ ይገባል ሲሉ በቅርቡ ቅንጅት የፈጠሩት ፓርቲዎች ወይም ትብብር ለኢትዮጵያ አንድነት በሚል የሚጠሩት በመግለጫ ጠየቁ። እናስደምጣችኋለን። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለፈጣንና ተአማኒ መረጃ የብላክ ላይን ሚዲያን ቴሌግራም ገጽ ተቀላቀሉንም። በዘመቻ አርበኛ አደም አሊ ወይም አባናደው ንጉስ ሚካኤል ኮር ሸዋንግዛው ክፍለ ጦር አራት ከተሞችን ለመቆጣጠር ባደረጉት ተጋድሎ ሁለቱን በመቆጣጠር ከሰባ በላይ ጠላትን ሙትና ቁስለኛ በማድረግ ታላቅ ድል ተጎናጸፉ። ስድስተኛ ቀኑን በያዘው ዘመቻ አርበኛ አደም አሊ ወይም አባናደው ሸዋንግዛው ሾ ክፍለ ጦር መስከረም 18 ቀን 2018 ዓም ንጋት 1 ሰዓት ጀምሮ እስከ ቀን 11 ሰዓት ተኩል ሙሉ ቀን በተደረገ ተጋድሎ ከላላ ወረዳ ቲርቲራ፣ ልጓማና ቱሊያ አራት ግንባር ላይ ከ30 ያላነሰ ጠላት ሲደመሰስ ከ42 በላይ ቆስሏል ይገኛል። ተጋድሎ አራት ከተሞችን ማለትም ከላላ፣ ቲርቲራ፣ ልጓማና ቱሊያ ከተሞችን ለመቆጣጠር ያለመ ሲሆን ከብርቱ ትንቅንቅ በኋላ ከአሰባ በላይ ጠላት በመደምሰስና በማኩሰል ቲርቲራና ቱሊያ ከተሞችን በቁጥጥር ስር በማስገባት በድል ተጠናቋል ተብሏል። ከሸዋን ግዛው ክፍለ ጦር አፈሙዛ ምልጦ ከቲርቲራ ፈርጥጦ ወደ ልጓማ ይጓዝ የነበረን ሶስት መኪና ጠላት አደም አሊ ወይም አባና ደው ክፍለ ጦር አራተኛ ሻለቃ ከልጓማ ቅርብ እርቀት ላይ ደፈጣ በመያዝ ከአስር በላይ ሚሊሻ በመደምሰስና በርካቶችን ቁስለኛ በማድረግ እንዲሁም መኪኖችን በማውደም ታላቅ ጀብዱ ፈጽመዋል ነው የተባለው። በተመሳሳይ ንጉስ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦር ሸህ ሁሴን ጅብሪል ብርጌድ ከማሻ እስከ ደብረ ዘይት ድረስ ባለው ቀጠና ከባድ ትንቅንቅና ተጋድሎ በማድረግ ታላቅ ድል መጎናጸፋቸውንም ሚኒሊክ እዝ ገልጿል። ስድስተኛ ቀኑን በያዘው ዘመቻ አርበኛ አደም አሊ ወይም አባናደው ተጋድሎችን እያደረገ ያለው አማራ ሳይንት መቅደላ ክፍለ ጦር ታቦር ተራራ ብርጌድ በንዑስ ወረዳው ካደራጀው ከ500 በላይ አባት አርበኛ ጋር በመጣመር ከረማ 18 ቀን 2018 ዓ.ም ም ንጋት ጀምሮ ከማሻ እስከ ደብረ ዘይት ባለ ቀጠና ያገኘውን ጸረ አማራ ሰራዊት ሲጠርጉት ውሎ ተብሏልም። በተጋርሎ የወረዳው ምክትል የጸጥታ ቢሮ ኃላፊ አቶ ሰይድ አሊኝ ጨምሮ ከ15 በላይ ጠላት ሲደመሰስ ከ25 በላይ ቁስለኛ ሆኗልም። በዚህ ውጊያ ሙሉ ለሙሉ በሚባል ደረጃ ከጊናባ ከአጅር ባርእና ከማሻ ተሰባስበው የመጣ አርማ በተናና ሚሊሻ ነው ጉዳቱን ያስተናገደው። በግል ትጥቁና ተተኳሹ ተጋርሎ እያደረገ ያለው የአባት አርበኛ ጦር ታላቅ ጀብዱ እየፈጸመ ይገኛልም። ይህ በእንዲህ እንዳለ ንጉስ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦር ታቦር ተራራ ብርጌድ እዋ ቀጠና ተጋድሎ በማድረግ ድል አስመዝግበዋል። አማራ ሳይንት መቅደላ ክፍለ ጦር ታቦር ተራራ ብርጌድ መስከረም 18 ቀን 2018 ዓ ም እዋ ቀጠና ላይ እዋ ትምህርት ቤት መሽጎ የነበረን ጠላት በከበባ አስገብቶ በማፈን በርካታውን ሙትና ቁስለኛ በማድረግ ታላቅ ድል አስመዝግበዋል። በተጋድሎ ታቦሮች በርካታ ጠላት ሙትና ቁስለኛ በማድረግ ጠላት ላይ ሰብአዊ ኪሳራ ከማድረስ ባሻገር ስድስት ክላሽ ማርከዋል። በተጨማሪም ከጠላት ጋር በማበርና በመወገን ህዝባቸውን ላይ የሚፈ የተፈጸመውን ዘር ማጥፋት መረጃ በመስጠትና በዘረፋ እንዲሁም በሌሎች እኩይ ተግባሮች እየተሳተፉ ያሉ ግለሰቦች መታቀብ ባለመቻላቸው የማያዳግም አስተማሪ እርምጃ የሚወስዱ መሆኑን ብርጌዱ አሳውቋል ሲል የአፋ ባህ ምስራቅ አማራ ቀጠና ሚኒሊክ እዝ መረጃውን አጋርቶናል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዛፋ ባሃ ሰሜን ብርቅዬ ክፍለ ጦር ጠላትን ደመሰሰች መስከረም 17 ቀን የሚከበረውን የመስቀል በዓል እንደ ማዘናጊያ መልካም አጋጣሚ በመጠቀም በተንቀሳቀሰው የጠላት ሰራዊት ላይ ሰሜን ብርቅዬ ክፍለ ጦር ጥቃት በመፈጸም 55 ሙት 25 ቁስለኛ አድርገዋለች በዚህም 35 የነፍስ ወከፍ የጦር መሳሪያ ምርኮ በማንሳት አኩሪ ተጋድሎ ውጤት ተመዝግቧል ነው የተባለው በሰሜን ጎንደር ዞን ጠለምት ወረዳ በስቅያ በተል ልዩ ስሙ ዋሊያ አንገት የተባለ በተደረገ ብርቱ ወታደራዊ ፍልሚያ የአረመኔው አብይ ወራሪ ሰራዊት በቆፈረው የቀበሩ ጉድጓድ ተቀብሮበታል ሲል አፋብሃ ሰሜን አማራ ቀጠና በላይ እዝ ገልጿል። የአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ራስ ቢትወደድ መንገሻ አቲከም አምስተኛ ክፍለ ጦር አረንዛው ዳሞት ብርጌድ ጠላት ላይ ከባድ ኪሳራ ማድረሱ ተነገረ። ዛሬ ማለትም በቀን 19 አንደኛ ወር 2018 ዓ ም ጠላት ከፍኖተ ሰላም ከሚኖርበት ጎሬው በመውጣት ወደ ጀግኖቹ ሀገር ገራይ ለመግባት ያለ የሌለ ኃይሉን ሰብስቦ ቢሄድም በእና ይቀመሰ ሻለቃ አበረ ምናሉ ልጆች ከጠዋቱ አንድ ሰዓት እስከ ረፋዱ አምስት ሰዓት ተኩል በተደረገ ውጊያ የጠላት ኃይል የረገፈ ሲሆን በዚህም ከ20 በላይ ሙት፣ ከ18 በላይ ቁስለኛ ሲያደርግ እንዲሁም ሁለት ክላሽ መማረክ ችሏል፣ ሲል የአረንዛው ዳሞት ብርጌድ ሕዝብ ግንኙነት ፍሳሃ አደራው መረጃውን አጋርቶናልም። በዛሬው ዕለት መስከረም 19 ቀን 2018 ዓ ም በሰዴ ወረዳ ያሉ መምህራን አመፅ አደረጉ። በሁለተኛ ተፈራ ዳምጤ ክፍለ ጦር ሰዴ ወረዳ አገዛዙ ሰብስቦ የተለመደ በር የወለደ ውሸቱን መምህራን ላይ ለመጫን ቢሞክርም እኛ መሬት ላይ ያለውን እውነት እናውቃለን ብለዋል መምህራኑ የድሮ ጥቃት ትምህርት ቤት ላይ ታርጌት እየተደረገ ትምህርት ቤቶች የመከላከያ ካምፕ ሆነው እያለ ሴት ልጆቻችን በመከላከያና ሚሊሻ እየተደፈሩ የትምህርት ጽሕፈት ቤት አመራሮች መከላከያ ጋር ሆነው ትውልድ እያመከኑ ባለበት ወቅት ለእኛ አናስተምርም የሚል ምላሽ ሰጥተዋል። በዚህ የተበሳጨው የወደቀው የብልጽግና መንግስት ርዕሳነ መምህራንን እናንተ ጭምር ናችሁ የምትረብሹ በማለት ወደ ማጎሪያ ቤት ወስዷቸዋል። ከዚህ ጋር በተያያዘ የመዝገበ ጮቄ ብርጌድ እያስተዳደረ በሚገኝበት ቀጠና ውስጥ ያሉ መምህራን በሙሉ መልእክት አስተላልፈዋል። እንደሚታወቀው በመምህርነታቸው ከድህነት ወለል በታች እንድትኖሩ ጥያቄ እንዳታነሱ ለሙያቸው ክብር እንዳይኖርና እንድትዋረዱ እንድትገፉ ከማድረጉ በላይ አሁን የግል ስራችሁን እንድታቆሙ አዲስ መመሪያ በወረዳ ብ በቀና በኩል መመሪያ መውጣቱን ለእናንተ ማስረዳት ልጅ ለእናቷ ምጣ አስተማረች ይሆንብናል እንጂ ብዙ እንደልነበርም መምህራን ላይ የሚደርሰውን ግፍና በደል መምህራኑ ከማንም በላይ ራሳችሁ እንደምትታገሉት እናምናለንም። ፋኖ ለደረሰበት የትግል ደረጃ የመምህራን ድርሻ ሁሌም የሚታወስና የሚመሰገን አልፎም ወደፊት ትውልድ የማይረሳው አሻራ የሚቀመጥ ይሆናል። እናም የጀመርነው ትግል የጋራ መሆኑን አውቃችሁ የጀመራችሁትን የትግል ሂደትና አመፅ እንደ መዝገበ ጮቄ ብርጌድ እያመሰገንን የአሸባሪውና የወደቀው የብር ብልጽግና መንግስት ነኝ ባይ ቡድን ከሚደርስባቸው ወከባና እስራት ብሎም ከዚህ የገፋ አደጋ እንዳይደርስባቸው ራሳቸውን እንጠብቁ እናሳስባለን ብሏል መዝገበ ጮቄ ብርጌድም። መንግስታዊ ሽብር በአዲሱ ዓመት ሊገታ ይገባል ሲል ትብብር ለኢትዮጵያ አንድነት በመግለጫ ጠየቀ። በተለያዩ ስርዓቶች እንደተለመደው ህዝብ በአዲስ ዓመት ተስፋ እንዲሰንቅ መጠናቸው ቢለያይም ግጭቶችን በማቆም የፖለቲካ እስረኞችን በይቅርታ በመፍታት የሰው ኑሮ ያከበሩ ጫናዎችን በማቅለል ጥረቶችን ሲያደርጉ ታዝበናል። በታሪክ ድርሳናትም ተጽፎ ይገኛል ብሏል ትብብር ለኢትዮጵያ አንድነት። በዚህ አዲስ ዓመትም ከሂደታዊ አስገዳጅነቱ በመለስ ስርዓቱ ወደ ቀልቡ ተመልሶ እንዲህ ያሉ በጎ መነሳሳቶች ሰዎችን ይወስድ ይሆን ወይ? የሚል ጥቂት የማይባሉ ዜጎች ሀሳብ ነበር። ያ ሳይሆን በተቃራኒው እገታ፣ ግድያ፣ ዛቻ፣ ድሮን ጥቃት፣ ፖለቲካዊ ውጥረቶች፣ የኑሮ ጫናና መሰል ስርዓት ወለድ ምስቀልቅሎች ልካቸውን አህዛቸውንና ቦታቸውን ቀይረው የህዝቡን ስቃይ እያናሩት ይገኛሉ ብለዋል። መግለጫው ቀጥሎም በሰሜን ወሎ ዞን ከወልዲያ 20 ኪሎ ሜትር ርቀት ላይ የምትገኘው ሳንቃ ከተማ በመስቀል በአለት ጤና ጣቢያ ላይ ከቀኑ 6 ሰዓት በተፈጸመ የድሮን ጥቃት ቤተሰብ ሲያስታምሙ የነበሩ ሶስት ሰዎች ተገድለዋል። አንዲት የጤና ጣቢያው የጽዳት ሰራተኛ ከፍተኛ የአካል ጉዳት ደርሶባታል። ሶስት የጤና ጣቢያው የህክምና ባለሙያዎች ቀላል የአካል ጉዳት ደርሶባቸዋል። የስድስት ዓመት ህጻን ልጅ ከፍተኛ ጉዳት አስተናግዳለች። ከዚሁ ጋር ተያይዞ ላሊበላ ከተማ ከሚገኙ ቅርሶች መሃል የሆነውና ከአንድ ቋጥኝ ፍልፍል የተሰራው ገነተ ማርያም ቤተ ክርስቲያን አቅራቢያ የድሮን ጥቃት ተፈጽሞ እስካሁን ባለን መረጃ የተጎዳ ሰው ባይኖርም የቅርሱን መሰረት ነክቶት ይሆን ወይም ብለን ስጋት ገብቶናል ብለዋል። የአካባቢው ነዋሪዎችም ትብብር ለኢትዮጵያ አንድነት እንዲህ ያለውን ዘፈቀዳዊ ስርዓት ወለድ መንግስታዊ ሽብር በጽኑ ያወግዛል ነው ያለው። ለሞቱትም ልባዊ ሐዘኑን ገልጿል። በቅንጅታችን ደጋግመን እንዳልነው ጦርነቶች በተኩስ አቁምና በድርድር እንዲቋጩ ህዝቡም የሰላም አየር እንዲተነፍስ ወንድም ወንድሙን የሚገርልበት የደም ቁማር በአስቸኳይ እንዲቆም ሁሉም ተፋላሚ ወገኖች ህዝብን በማስቀደም ኃላፊነታቸውን እንዲወጡ እናሳስባለን። በሌላ በኩል እሁድ መስከረም 18 ቀን 2018 ዓ ም በጉራጌ ዞን ቡታጅራ ከተማ በመስቃን ወረዳ በሚኖሩ ሁለት ወንድማማቾች ህዝቦች ስናኖስ ና በተሰኘ የአካባቢው ባህላዊ እሴት አከባበርና ባለቤትነት ዙሪያ በተነሳ ብጥብጥ ጉዳቶች እንደተከሰቱ የአካባቢው ምንጮች ለማወቅ ችለናል ብሏል። ትብብር ለኢትዮጵያ አንድነት የጸጥታ ኃይሉ ችግሩ ሲፈጠር በቅርበት በመገኘት ለማረጋጋት ያደረገው ጥረት በበጎ የሚታይ ሆኖ በዘፈቀዳዊ ተኩስ ሳቢያ እስከ ሞት የደረሰ ጉዳት መድረሱን መስማት ልብ ሰባሪ ክስተት ሆኖ አግኝተነዋል። ከሁሉም ነገር በፊት የማህበረሰብ ደህንነት ቅድሚያ ተሰጥቶት በአካባቢው ያለው አስተዳደራዊ ችግር በስክነትና በወንድማማችነት መንፈስ እንዲፈታ አደራ ጭምር ማሳሰብ እንወዳለን ነው ያለው ትብብር ለኢትዮጵያ አንድነት። የኮሪደር ልማት ያስከተለው መፈናቀል የባለ ሀብቶችን ፍላጎት መገደቡን የአሜሪካ መንግስት ሪፖርት አመላከተ። በአስር ሺዎች የሚቆጠሩ ነዋሪዎችና ንግዶች በትንሽ ወይም ያለምንም ማስጠንቀቂያ የተባረሩት የኮሪደር ልማት ፕሮጀክት የባለ ሀብቶችን ሙዓለ ንዋይ የማፍሰስ ፍላጎት እንደገደበ የአሜሪካ መንግስት ሪፖርት ገለጸ። ግጭቶችንና የውጭ ምንዛሬ ተመን ልዩነት እንደገና መስፋትን የሚጠቅሰው ሪፖርቱ የኢትዮጵያ ኢንቨስትመንት ሁኔታ ለአሜሪካና ለሌሎች የውጭ ንግዶች ፈታኝ ነው ሲል ገምግሟል። የአሜሪካ መንግስት ይህንን ግምገማ ፈረው አርብ መስከረም 16 ቀን 2018 ዓ.ም ይፋ ባደረገው አመታዊ የኢንቨስትመንት ሁኔታ መግለጫ ነው። የአሜሪካ ኩባንያዎች በመረጃ ላይ የተመሰረተ ውሳኔ እንዲያሳልፉ በሚል በአገሪቱ የውጭ ጉዳይ መስሪያ ቤት የሚዘጋጀው ይህ ሪፖርት ከ170 በላይ የሚሆነው አገራትን የኢንቨስትመንት አመችነት ሁኔታ ይዳስሳል። ኢትዮጵያን የተመለከተው የመስሪያ ቤቱ ሪፖርት በስጋትነት ካነሳቸው ጉዳዮች አንዱ በአዲስ አበባ ተጀምሮ ቢያንስ ከ40 የአገሪቱ ከተሞች በመካሄድ ላይ ያለውን የኮሪደር ልማት ፕሮጀክት ነው። በተለይም የከተሞች ዋና ዋና መንገዶችን ገጽታ ማስዋብ የእግረኛ መንገድን ማስፋት እንዲሁም የመዝናኛ ቦታዎችን መገንባት ላይ የሚያተኩረው ይህ ፕሮጀክት የተጀመረው የካቲት 2016 ዓም ነበር መንግስት የኮሪደር ልማት ኢትዮጵያን በምስራቅ አፍሪካ ቁልፍ የንግድና የሎጂስቲክ ማዕከል ለማድረግ ያለመ ፕሮጀክት እንደሆነ ይገልጻል። ፕሮጀክቱ መሰረተ ልማትን እንደሚያጎሉበት እንዲሁም ድንበር ተሻጋሪ ንግድን እንደሚያሳልጥም ያብራራል። የአሜሪካ የውጭ ጉዳይ መስሪያ ቤት ሪፖርት በበኩሉ ፕሮጀክቱን የተመለከተው ከነዋሪዎችና ንግዶች የንብረት መብቶች ጥበቃ ጋር በተያያዘ ነው። ሪፖርቱ በተከታታይ የተተገበሩት የኮሪደር ልማት ፕሮጀክቶች በውጭ ዜጎች ባለቤትነት የተያዙትን ጨምሮ በአስር ሺዎች የሚቆጠሩ ነዋሪዎችንና የንግድ ድርጅቶችን አባሯል፣ ንብረቶቻቸውን በትንሽ እና ያለምንም ማስጠንቀቂያ ወይም ካሳ አፍርሷል ብሏል። በኮሪደር ልማቱ ምክንያት ከተካሄዱ መፈናቀሎች መካከል የተወሰኑት ያለምንም ማስጠንቀቂያ እና ጠመንጃ ተደቅኖ እንደተፈጸሙ በውጭ ዜጎች ባለቤትነት የተያዙት ቢዝነሶች መናገራቸውንም ሪፖርቱ ያትታል። ይህ የፕሮጀክት አካሄድ የባለሀብቶችን ፍላጎት እንደገደበም ገልጿል። በኢትዮጵያ ህገ መንግስት መሰረት መሬት የህዝብ ንብረት መሆኑን የሚጠቅሰው ሪፖርቱ በዚህም ምክንያት ኢንቨስተሮች መሬት መከራየት እንጂ ባለቤት መሆኑን እንደማይችሉ ያስታውሳል። ይህ አሰራር ባለስልጣናት ለህዝብ ጥቅም መሬቱን መልሰው እንዲወስዱ ወይም የሊዝ ስምምነት በቁጥጥር ስም እንዲይዙ እንዳስቻላቸው አስፍሯል። በሪፖርቱ ላይ የተጠቀሰው በቂ ካሳና ማስጠንቀቂያ ያለመስጠት ጉዳይ ዓለም አቀፋዊ ሰብዓዊ መብቶች ተሟጋች ተቋም አምነስቲ ኢንተርናሽናል በሚያዚያ 2017 ዓ ም ባወጣው ሪፖርት ላይም የተንጸባረቀ ነው መንግስት በበኩሉ የ ኮሪደር ልማት በተከናወነባቸው አካባቢዎች ለተነሱ ሰዎች ምትክ ቤትና ቦታ እንዲሁም ካሳና መቋቋሚያ መስጠቱን ይገልጻል። አመታዊው የአሜሪካ መንግስት ሪፖርት በበኩሉ በውጭ ዜጎች ባለቤትነት የተያዙ ንግዶች በፕሮጀክቱ ከይዞታቸው እንዲነሱ ሳይደረግም እንኳን ቀጥተኛ ባልሆኑ መንገዶች ስራቸው ላይ ተጽዕኖ መድረሱን ይጠቅሳልም። የኮሪደር ልማት ፕሮጀክቶች ከንግድ ቦታዎች ፊት ለፊት ያሉ መንገዶችን ማፍረሳቸውን የሚያነሳው የአሜሪካ መንግስት ሪፖርት ይህ የንግድ ስራ የማይቻል እንዳደረገው ያስረዳልም። ከዚህ የተነሳ የንግድ ስራዎች ቀጥታ ባይ ሳይነኩም እንኳን ከስራ እንዲወጡ መገደላቸውን አትቷል። ከዚህ ጋር በተያያዘም አንድ የውጭና የሀገር ውስጥ ባለሀብቶች ድንገተኛና ከፍተኛ የግብር ግመታ ወይም ወደ ኋላ ተመልሶ በሚሰራ አዲስ ህግ የተነሳ የመጣ የግብር ጥያቄ እንዳጋጠማቸው መግለጻቸውን ጠቅሷል። እነዚህ የግብር ጥያቄዎች የቀረቡት ያለበቂ ግልጽነት ወይም አሰራርን ሳይከተሉ እንደሆነ የሚናገረው ሪፖርቱ ትርፋቸው በከፍተኛ ሁኔታ እንዲቀነስ እንዳደረገ፣ እንዲሁም እርምጃው ቀጥተኛ ያልሆነ መንገድ የባለቤትነት መብት ማሳጣት ድርጊትን እንደሚያቋቁም አስፍረዋል። ሪፖርቱ ስለ ሙስና በሚያብራራበት ክፍሉ ላይም የኮሪደር ልማት ፕሮጀክቶች ላከናወኑ ኩባንያዎች ኮንትራክት የተሰጠበትን መንገድ ጠቅሷል። ከህግ በተቃረነ መልኩ የኮሪደሩ ልማት ፕሮጀክት የግንባታ ኮንትራክቶች ለጨረታ አልቀረቡም፣ ይልቁንም ከመንግስት ባለስልጣናት ጋር ግንኙነት ላላቸው ኩባንያዎች ተሰጥተዋል ብሏልም። የአሜሪካ መንግስት ሪፖርት እንደሚያስረዳው ከኮሪደር ልማት በተጨማሪ ግጭቶችም የንብረት መብት ጥሰት አስከትለዋልም። በተለይም በአማራና በኦሮሚያ ክልል ያሉ ግጭቶች ምግባር የለሽ የሆኑ ባለስልጣናት ወይም የታጣቂ ቡድን አባላት በተደጋጋሚ ንብረቶችን እንዲነጥቁ ምክንያት መሆናቸውን ገልጿል። በሁለቱ ክልሎች የሚገኙ የቱሪስት ሎጅ ባለቤቶች ንብረቶቻቸውንም ያለምንም ካሳ በኢትዮጵያ መከላከያ ሰራዊት አባላት ማረፊያነት ተይዘው እንደነበር መናገራቸውንም አክሏል። ግጭቶቹ የእንቅስቃሴ ገደብ እንዲጣል ማድረጋቸውን እንዲሁም የመንግስትን ጣልቃ መግባት አቅም መገደባቸውንም ዘርዝሯል። ወደ ግጭት የመመለስ ስጋትን የደቀነውና እየጨመረ የመጣው የትግራይ ክልል የፖለቲካ ውጥረትም በተግዳሮትነት ተጠቅሷል። ሪፖርቱ በተግዳሮትነት የሚጠቅሰው ሌላኛው ጉዳይ ተመልሶ እየሰፋ የሚገኘውን የባንክና የትይዩ ገበያ ወይም ብላክ ማርኬት የውጭ ምንዛሬ ተመን ልዩነት ነው። መንግስት በሐምሌ 2016 ዓ.ም የውጭ ምንዛሬ ተመን ገበያ መር እንዲሆንልን መወሰኑን ኢትዮጵያን የኢንቨስትመንት መዳረሻ የማድረግ ፍላጎት እንደ አዲስ ቀስቅሶ እንደነበር ገልጿልም። ይህ እርምጃ የብርን አቅም እንዲወድቅ ስላደረገው በባንኮችና በትይዩ ገበያው መካከል ያለውን የተመን ልዩነት ለአጭር ጊዜ ዘግቶ እንደነበር አስታውሷል። ከህዳር 2017 ወዲህ ግን ልዩነቱ እንደገና መስፋት መጀመሩን በመግለጽ በተግዳሮትነ